መዝሙር 137 በባቢሎን ወንዞች አጠገብ በዚያ ተቀመጥን፣ ጽዮንንም ባሰብናት ጊዜ አለቀስን። በአሃያ ዛፎቿ ላይ መሰንቆቻችንን ሰቀልን። የማረኩን በዚያ የዝማሬን ቃል ፈለጉብን፣ የወሰዱንም የጽዮንን ዝማሬ ዘምሩልን አሉን። የእግዚአብሔርን ዝማሬ በባዕድ ምድር እንዴት እንዘምራለን? ኢየሩሳሌም ሆይ ብረሳሽ፣ ቀኜ ትርሳኝ። ባላስብሽ ምላሴ በጉሮሮ ይጣበቅ፣ ከደስታዬ ሁሉ በላይ ኢየሩሳሌምን ባልወድ። አቤቱ በኢየሩሳሌም ቀን የኤዶምን ልጆች አስብ፤ እስከ መሠረቷ ድረስ አፍርሱ፣ አፍርሱ ያሏትን። አንቺ ወራዳ የባቢሎን ልጅ ሆይ፣ ስለ ተበቀልሽን የሚበቀልሽ የተመሰገነ ነው። ሕፃናቶችሽን ይዞ በአለት ላይ የሚፈጠፍጣቸው የተመሰገነ ይሁን። መዝሙር 138 አቤቱ በፍጹም ልብ ያመሰግንሃል የአፌን ነገር ሰምተህኛልና፣ በመላእክት ፊት እዘምርልሃለሁ። ወደ ቅዱስ መቅደስህ እሰግዳለሁ፣ ስለ ምህረትህና ስለ እውነትህ ስምህን አመሰግናለሁ፣ በሁሉ ላይ ቅዱስ ስምህን ከፍ ከፍ አድርገሃልና። በጠራሁ ቀን በፍጥነት አድምጠኝ፣ ነፍሴን በኃይልህ በብዙ አጸናሃት። አቤቱ የምድር ነገሥታት ሁሉ ያመሰግኑሃል፣ የአፍህን ቃል ሁሉ ሰምተዋልና። በእግዚአብሔርም መንገድ ይዘምራሉ፣ የእግዚአብሔር ክብር ታላቅ ነውና እግዚአብሔር ከፍ ያለ ነውና ወደ ችግረኞችም ይመለከታልና፣ ተቢተኞችንም ከሩቅ ያውቃል። በመከራ መካከል እንኳ ብሄድ አንተ ሕያው ታደርገኛለህ። በጠላቶቼ ቁጣ ላይ እጆቼን ትዘረጋለህ፣ ቀኝህም ታድነኛለች። እግዚአብሔር ብድራትን ይመልስልኛል። አቤቱ ምሕረትህ ለዘላለም ነው። አቤቱ የእጅህን ሥራ ቸል አትበል። መዝሙር 139 አቤቱ መረመርከኝ አወከኝም። አንተ መቀመጤንና መነሳቴን አወቅ፣ ሐሳቤን ሁሉ ከሩቅ አስተዋልክ። ፍለጋይንና ረፍቴን አንተ መረመርክ፣ መንገዶቼን ሁሉ ቀድመህ አወክ። የዐመፃ ቃል ባንደ በቴ እንደሌለ አቤቱ አንተ እነሆ፣ የቀደመውንና የኋላውን አወቅ። አንተ ፈጠርከኝ፣ እጅህንም በላይ አደረግክ። እውቀትህ ከእኔ ይልቅ ተደነቀች፣ በረታች፣ ወደ እርሷም ለመድረስ አልችልም። ከመንፈስህ ወዴ ትሄዳለሁ? ከፊትህስ ወዴ ትሸሻለሁ? ወደ ሰማይ በወጣ አንተ በዚያ ነህ፣ ወደ ሲኦልም ብወርድ በዚያ አለህ። እንደ ንስር የንጋትን ክንፍ ብወስድ እስከ ባህር መጨረሻም ብበር፣ በዚያ እጅህ ትመራኛለች፣ ቀኝህም ትይዘኛለች። በእውኑ ጨለማ ትሸፍነኛለች ብል፣ ሌሊት በዙሪያዬ ብርሃን ትሆናለች። ጨለማም በአንተ ዘንድ አይጨልምምና ሌሊትም እንደ ቀን ታበራለችና፣ እንደ ጨለማዋ እንዲሁ ብርሃኗ ነው። አቤቱ አንተ ኩላሊቴን ፈጥረሃልና በእናቴም ሆድ ሰውረኸኛል። ግሩምና ድንቅ ሆኜ ተፈጥሬ ያለሁና አመሰግንሃለሁ፤ ሥራህ ድንቅ ነው፣ ነፍሴም እጅግ ታውቀዋለች። እኔ በስውር በተሠራው ጊዜ፣ አካሌም በምድር ታች በተሠራ ጊዜ አጥንቶቼ ካንታ አልተሰወሩ። ያልተሠራ አካሌን ዐይኖችህ አዩኝ፤ የተፈጠሩ ቀኖቼ ሁሉ አንድስ እንኳ ሳይኖር በመጽሐፍህ ተጻፉ። አቤቱ ሐሳቦችህ ከእኔ ዘንድ እንደምን እጅግ የተከበሩ ናቸው። ቁጥራቸውም እንደምን በዛ! በቁጥራቸው ከአሸዋ ይልቅ ይበዛሉ። ተነሳሁም እኔም እንደገና ከአንተ ጋር ነኝ። አቤቱ አንተ ኃጢአተኞችን የምትገድል ከሆንክስ፣ የደም ሰዎች ሆይ ከእኔ ፈቀቅ በሉ። በክፋት ይናገሩብሃልና፣ ጠላቶችህም በከንቱ ያምፁብሃል። አቤቱ የሚጠሉህን እኔ ጠላሁ አይደለሁምን? ስለ ጠላቶችህም አልተሰቀኩምን? ፍጹም ጥል ጠላኋቸው፣ ጠላቶችም ሆኑኝ። አቤቱ መርምረኝ ልቤንም እወቅ፣ ፈትነኝ መንገዴንም እወቅ። በደልንም በእኔ ውስጥ ብታገኝ እይ፣ የዘላለምም መንገድ ምራኝ። መዝሙር መቶ አርባ አቤቱ ከክፉ ሰው አድነኝ፣ በልባቸውም ክፉ ካሰቡ ከአመፀኞች ሰዎች ጠብቀኝ። ቀኑን ሁሉ ለሰልፍ ይከማቻሉ። ምላሳቸውን እንደ እባብ ሳሉ፣ ከከንፈራቸው በታች የእፉኝት መርዝ ነው። አቤቱ ከኃጢአተኞች እጅ ጠብቀኝ፣ እርምጃዬንም ሊያሰናክሉ ከመከሩ ከዓመፀኞች አድነኝ። ትዕቢተኞች ወጥመድን ሰወሩብኝ፣ ለእግሮች የሚወጥመድን ገመድ ዘረጉ፣ በመንገድ እንቅፋትን አኖሩ። እግዚአብሔርንም አንተ አምላኬ ነህ፣ የልመናዬን ቃል አቤቱ አድምጥ አልኩት። አቤቱ ጌታዬ፣ የመድኃኒቴ ጉልበት፣ በሰልፍ ቀን ራሴን ሸፈነህ። አቤቱ ከምኞቴ የተነሳ ለኃጢአተኞች አትስጠኝ፣ በላይ የተማከሩ እንዳይጓደዱ አትተወኝ። የሚከቡኝን ራስ የከንፈራቸው ክፋት ይክደናቸው። የእሳት ፍም በላያቸው ይውደቅ እንዳይነሱም ወደ እሳትና ወደ ማዕበል ይጣሉ። ተናጋሪ ሰው በምድር ውስጥ አይጸናም። የዓመፀኛን ሰው ክፋት ለጥፋት ይገድሏል። እግዚአብሔር ለድሃ ዳኝነትን ለችግረኛም ፍርድን እንዲያደርግ አወቅሁ። ጻድቃን በእውነት ስምህን ያመሰግናሉ፣ ቀኖችም በፊትህ ይኖራሉ።